የዘውትር ተመልካቾቻችን በያላችሁ በተለመደው ሰላምታችን ይድረሳችሁ እያልን ለዕለቱ አሰባስበን አስበን ያጠናቀርንላችሁ ዜናዎቻችን ይዘን መጥተናል። እስከ ዜናዎቻችን ማብቂያ ድረስ አብራችን እንድትቆዩ በአክብሮት እየጋበዝን ወደ ዝርዝር ዘገባዎቻችን ከማለፋችን በፊት በቅድሚያም ርዕሰ ዜናዎቹን በማስቀደም እንጀምራለን። በኮሬ ማንነት ላይ መሠረት ያደረገ ከፍተኛ ድብደባና ወከባ በኮንሶ ዞን የሰገን ዙሪያ ወረዳ የሰው በላው ቡድን ካድሬዎች እየተፈጸመባቸው መሆኑን ነዋሪዎች ገለጹ። ዘመቻ አንድነት ወሎ ቤት አምሃራ ግንባር ተጠናክሮ በቀጠለውና ዘጠነኛ ቀኑን በያዘው ዘመቻ አንድነት የአማራ ፋኖ በወሎ ቤት አምሃራ ምዕራብ ወሎ ኮር አማራ ሳይንት ዕድል ቀንቶታል። አምስት የኢቢኤስ ቴሌቪዥን ጣቢያ ሰራተኞች በሽብር ወንጀል ተጠርጥረው ፍርድ ቤት ቀረቡ። ደቡብ ሱዳን የእርስ በርስ ጦርነት ውስጥ ለመግባት በቋፍ ላይ እንደምትገኝ የተባበሩት መንግስታት ገለጹ። እነዚህና ሌሎችን በዝርዝር የምንመለከት ይሆናል። እስከ ዜኖቻችን ማብቂያ ድረስ አብራችን ስትቆዩ በአክብሮት ጋበዝን። አስረኛ ቀኑ ላይ የደረሰው ዘመቻ አንድነት በጎንደር ግንባር ፋሽስታዊ አገዛዙ ላይ ሰብአዊና ቁሳዊ ኪሳራ እያደረሰ ይገኛል። በዘመቻ አንድነት በተለያዩ የጎንደር አካባቢዎች ድል እያስመዘገብ እንገኛለን ብለዋል። በማዕከላዊ ጎንደር ቀጠና በታች አርማጮ ወረዳ የበደዊ ከተማ አፍ አጎ በአርበኛ አንተነ ድረስ የሚመራው አርበኛ ክፍለ ጦር ከሁሉም ብርጌድ የተውጣጣ ሰራዊት ሶስት የደመሰሰ ሲሆን አምስት ማርኳል በድምሩ ስምንት የነፍስ ወከፍ ጦር መሳሪያ የተሟላ ገብ ትጥቅ በርካታ ተተኳሽ ጥይቶች ሙሉ በሙሉ በሙርኮ ሰራዊታችን ገቢ አድርጓል። በደቡባዊ ጎንደር ቀጠና እስቴና ስማዳ ወረዳዎች በትላንትና ዕለት መጋቢት 18 2017 ዓ ም የተገኘው ወታደራዊ ድል እንደተጠበቀ ሆኖ በአምፑላንስ ተጭኖ የነበረ በሺ የሚቆጠር ተተኳሽ ጥይቶችን በተጨማሪ መማረክ ተችሏል። የአፋአጎ ሜጀር ጄኔራል ውባንተ አባተ ተወርዋሪ ክፍለ ጦርና ሌሎች ብርጌዶች ጥምረት የተገኘ ድል ነው። የስማዳ ወረዳ ሚኒሻ ጽህፈት ቤት ኃላፊ ኃይሌ ፈንታን ጨምሮ ለጊዜው ማንነታቸው ያልተረጋገጠ ያገዛዙ ሹመኞች ተደምስሰዋል። እስቴ ስማዳ ወለላ ባሕርና አካባቢው መንገድ ሙሉ በሙሉ ተዘግቷል። ከተሞችም የንግድ ቤቶች ሙሉ በሙሉ ዝግ በመሆናቸው የተለመደ የዘውትር እንቅስቃሴ እንዲቀጥል አድርጓል። በቀን 18 2017 የጸገዴ ወረዳ ቅራር ከተማ የተቆጣጠረው የጎቤ ክፍለ ጦር ጠራ ብርጌድ በግንባሩ የነበረውን የጠላት ወታደራዊ መሪ ደምስሷል። ከሰባት በላይ እግረኛ ቅጥረኛ ሰራዊት በተመሳሳይ ተወግዷል። ሁለት የጠላት ወታደራዊ ተሽከርካሪዎች በተኩስ ልውውጡ ጋይተዋል። በቅራቅራ አቅራቢያ ዛሬ ውጊያ እየተካሄደ ሲሆን፣ በጠላት ላይ ሰብአዊና ቁሳዊ ኪሳራም አድርሷል። በሰሜን ጎንደር ዞን ወቅን ከተማ ዛሬ ንጋቱን በሁለት የፋኖ ሰራዊት አባላት ከተማ ውስጥ የተመረጠ ኢላማን በማጥቃት አምስት ጠላት ተሸኝቷል። አንድ ነፍስ ወከፍ የጦ መሳሪያ ማርከው ተልእኳቸውን ፈጽመው ከአሃዳቸው ተቀላቅለዋል። ይህን የፈጸሙት የአፍአጎ የራስ አሞራ ውብነህ ኮር የሰሜን ብርቅዬ ክፍለ ጦር አባላት ናቸው። በሰሜን ጎንደር ዞን ከአገዛዙ ከክዱ የብርሃኑ ጁላ ሰራዊት አባላት አንድ ስናይፐር፣ ሁለት የነፍስ ወከፍ ጦር መሳሪያ በመያዝ የአማራ ፋኖ አንድነት በጎንደር የራስ አሞራ ኮር የድብ ጠለምትን ተከዜ ክፍለ ጦርን ተቀላቅለዋል። በዘመቻ አንድነት ሁለንተናዊ ጫና ውስጥ የገባው ያገዛዙ ካምፕ ፋኖን ለመቀላቀል እንዳነሳሳቸው ወታደሮቹ አስረድተዋል።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 ጠባቂነት የዘቀጠው የወንጀለኞች ዙፋን ጠባቂ ጦር በደመነፍስ የገባበትን ጦርነት ወደ ጥልቁ የሸንፈት የአረንቆ አስጥሞታል። ከፍተኛ የሞራል መዋዠቅ የገጠመው የውህዴ ብልጽግና ስልጣን ጠባቂ ቅጥረኛ ጦርና ንቃተ ህሊናቸው ዝቅ ያለ የባንዳነት ስነ ልቦናቸው ከአማራነት ክብራቸው አውርዶ የሥርዓቱ አጎብዳጅ ያደረጋቸው ያናጡት ነካሾች በየአውደ ውጊያው ተሸናፊ የመሆናቸው ነገር እርግጥ ሆኗል። ወረዳ በድብደባ ማርያም ግንባር ወራሪው ኃይል ለቁጥር የሚታክት ሙትና ቁስለኛ በፓትሮል እየጫነ ይውላል። እንደ ተራ ውርጋጥ ለበቀለ የሚሮጠው ትንሽ ዲናሮችን በመጸወት ብቻ እንደ ሮቦት ያዘዙትን ሁሉ የሚፈጽመው የዙፋን ጠባቂውና ወራሪው ኃይል ታሪክ ይቅር የማይለው ግፍና በደል ፈጽሟል። በተድባባ ማርያም ተሮ ሜዳ የሚባለው አካባቢ አውድሞታል። አስራ ሰባት ንጹሀን ቤቶች በቃጠሎ ወድሟል። የቅድስት ቤተ ክርስቲያን ጠላት የሆነው ወራሪ ኃይል የቶሮ ሜዳ ቅዱስ ሚካኤል ቤተ ክርስቲያን ጉልላቱን በከባድ መሳሪያ መጥቶታል። የቤተ ክርስቲያኑን ዕቃ ቤትም ሙሉ በሙሉ አውድሞታል። በአካባቢው ያገኘናቸው ሁለት ምንም የማያውቁ ንጹሐን ሰዎች፣ አንዱ አካል ጉዳተኛ ነው፣ በጭካኔ ገድሏቸዋል። ምስራቅ አማራ ኮር ሁለተኛ ታጠቅ ክፍለ ጦር እና አሳምነው ክፍለ ጦር ሁለተኛ ሻለቃ በተቆጣጠሩት ወርጌሳ ከተማ በሰሜን ምዕራብ በኩል በሶስት አቅጣጫ ከመጣ ጠላት ጋር አንገት ለአንገት በመተናነቅ ባደረጉት ተጋድሎ ታላቅ ድል ተጎናጽፈዋል። የምስራቅ አማራ ኮር ሁለተኛ አህዶች የሆኑት ታጠቅ ክፍለ ጦር ዞብል አምባ ሁለተኛ ሻለቃ የመጋቢት 18 2017 ዓ.ም ማለዳ ጀምሮ እስከ ምሽት በዘለቀው ውጊያ በቡሆሮ፣ በወይን አቦ ማርያም፣ መነኩሳን እና አባገራ ሜዳ በሶስት አቅጣጫ ማጥቃት የመጣን ጠላትን አይቀጡ ቅጣት ቀጥተው ወደ መጣበት መልሰውታል። በተጋድሎ ታጠቅ ክፍለ ጦር ከጠላት ጋር ብርቱ ትንቅንቅ በማድረግ በርካታ ጠላት ሙትና ቁስለኛ ያደረጉ ሲሆን ጠላት ኃይል መጨመሩን ተከትሎ ዞብል አምባ ክፍለ ጦር ሁለተኛ ሻለቃ ተጋድሎውን በመቀላቀል በቀጠለው ዘመቻ አንድነት ታላቅ ድል ተጎናጽፈዋል። የነበልባሎቹን ክንድ መቋቋም ያቃተው ዙፋን ጠባቂው ኃይል እንደተለመደው በቀሉን ከህጻናት እስከ አዛውንት ንጹሐን ላይ በማድረግ ብዙ ግፍ ፈጽሞ ውሏል፣ ሲል የታጠቅ ክፍለ ጦር ሕዝብ ግንኙነት ፋኖ ፋሲል ጸጋ ይገልጿል። ልጅ እያሱ ኮር ራስ አሊ ክፍለ ጦር አንደኛ ሻለቃ ሊብሶ መሀል አምባ እና ወርጌሳ ላለው ከባድ ውጊ ያ ጠላት ተጨማሪ ኃይል ከውጫሌ እንዳይጨምር በማድረግ የወገንን ኃይል ሚዛን የጠበቀ ተጋድሎ እያደረጉ ውለዋል። ምስራቅ አማራ ኮር አንድ ባለሽርጡ ክፍለ ጦር ሰሜን ወሎ ዞን ሀብሩ ወረዳ፣ ከወልዲያ ደሴ መስመር ጥቁር አስፋልት በሊብሶና መሃል አምባ ቀጠና ከባድ ትንቅንቅ እያደረጉ ውለዋል። በዘመቻ አንድነት ተጋድሎም ተጠናክሮ ቀጥሏል። በኮሬ ማንነት ተኮር ጥቃት ቀጥለዋል። በኮሬ ማንነት ላይ መሰረት ያደረገ ከፍተኛ ድብደባና ወከባ በኮንሶ ዞን የሰገን ዙሪያ ወረዳ የሰው በላው ቡድን ካድሬዎች እየተፈጸመባቸው መሆኑን ነዋሪዎች ገለጹ። በእነዚህ የካድሬ ስብስቦች የሚካሄደው ድብደባና ወከባ በየጊዜው እየከፋ ና በነዋሪውም ላይ የሚደርሰው ጉዳት መጠኑን እያለፈ መምጣቱንም ነው የገለጹት። ሰሞኑንም በዶክተር አብነት አገዘ ካሳዬ እና ቤተሰቡ ላይ የተፈጸመው የኮሬ ማንነት መሰረት ያደ። የተደረገው የግፍ ድብደባ እና ወከባ የዚህ ማሳያ ነው ብለዋል። ዶክተር አብነት አገዘ በቀድሞው የሰገን ዞን በአሁኑ የሰገን ዙሪያ ወረዳ የመጀመሪያ ደረጃ የስነ አእምሮ ስፔሻሊስት ባለሙያ ሆኖ እያገለገለ የሚገኝ የሕክምና ባለሙያ መሆኑ እየታወቀ ማንነቱ ላይ ብቻ ያተኮረ እና ለጉዳት የዳረገው ድብደባ ተፈጽሞበታል ይላሉ። የተፈጸመበት ድብደባ ሳያንስም ባለቤቱ በጠና ታማ በሞት አፋፍ ላይ ሆና የአደጋ ጊዜ ደራሽ አምቡላንስ እንዲመጣ ቢማጸንም የጎማ ሆሊዴ ዙሪያ ዲስትሪክት ሆስፒታል ስራ አስኪያጅና የወረዳው ጤና ጥበቃ ኃላፊ የአምፑላንስ መኪናው እንዳይመጣ መከልከላቸውን ቤተሰቦቹ መናገራቸውንም ነዋሪዎች በመረጃቸው ላይ አስቀምጠዋል። በሞት አፋፍ ላይ የነበረችው ባለቤቱን ለማትረፍ እስከ ኮሬ ዞን ተደዋብሎ ህይወቷን ማትረፍ ቢችልም ያንን ተከትሎ የተፈጸመበት ድብደባና አሁንም እየደረሰበት ያለው ወከባና ና ማሳደድ ግን ሊያቆም አልቻለም ብለዋል። በዶክተሩ ላይ የተፈጸመው ማንነት ላይ ያተኮረ ድብደባና ወከባ የበርካታ የኮሬ ማህበረሰብ ተወላጆችን ህይወት የቀጠፈና አሁን እየቀጠፈ ያለ አደጋ ነው ብለዋል። አምስት የኢቢኤስ ቴሌቪዥን ጣቢያ ሰራተኞች በሽብር ወንጀል ተጠርጥረው ፍርድ ቤት ቀረቡ። የፌዴራል ፖሊስ በሽብር ወንጀል ጉዳይ ጠርጥሬያቸዋለሁ ያላቸውን አምስት የኢቢኤስ ቴሌቪዥን ጣቢያ ሰራተኞችን በዛሬው እለት ፍርድ ቤት አቀረበም። ጉዳዩ የቀረበለት የፌዴራል ከፍተኛ ፍርድ ቤት ፖሊስ በጠየቀው 14 ቀናት የጊዜ ቀጠሮ ላይ ብይን ለመስጠት ለመጪው ሰኞ ተለዋጭ ቀጠሮ ሰጥቷል። የፌዴራል ፖሊስ የጊዜ ቀጠሮን የጠየቀው በስምንት ተጠርጣሪዎች ላይ እያካሄደ ያለውን የምርመራ ስራ በሰውና በሰነድ ማስረጃ በስፋት ለማጣራት በሚል ነው። ከስምንቱ ተጠርጣሪዎች ውስጥ ባለፈው ሳምንት እሁድ በኢቢኤስ ቴሌቪዥን ጣቢያ በተሰራጨ ዝግጅት ላይ የሐሰት ታሪክ ቀርቧል የተባሉ ያለው ብርቱካን ተመስገን ትገኝበታለች። ደቡብ ሱዳን የእርስ በርስ ጦርነት ውስጥ ለመግባት በቋፍ ላይ እንደምትገኝ የተባበሩት መንግስታት ገለጸ። በቅርቡ በደቡብ ሱዳን መሪዎች መካከል የተፈጠረውን አለመግባባት ሀገራቱን ወደ የእርስ በርስ ጦርነት ሊያስገባ ጫፍ ላይ መድረሱን የገለጸው የተባበሩት መንግስታት ጉዳዩ አፋጣኝ መፍትሔ የሚሻ ነው ብሏል። የተባበሩት መንግስታት ቃል አቀባይ ስቴፈን ዱጃሪች የደቡብ ሱዳን መሪዎች ፕሬዚዳንት ሳልቫኪርና ምክትል ፕሬዚዳንት ሪክ ማቻር እልህ መጋባታቸውን ወደ ጎን ብለው ለሰላም በጋራ እንዲሰሩ ጠይቀዋል። የደቡብ ሱዳን ሕዝብ የእርስ በርስ ጦርነት ይከሰታል በሚል በከፍተኛ ጭንቀት ውስጥ ይገኛል ብለዋል። በአሁኑ ወቅት ደቡብ ሱዳን በኢኮኖሚ መላሸቅ በአየር ንብረት ለውጥና በጦርነት ስጋት ምክንያት ወደ ዘጠኝ ነጥብ ሶስት ሚሊዮን ዜጎች የሰብአዊ እርዳታ እንደሚያስፈልጋቸው የተባበሩት መንግስታት አስታውቋል። የመንግስታቱ ድርጅት የሱዳን መሪዎች ከግል ስሜታቸው ይልቅ የሕዝቡን ፍላጎት እንዲያስቀድሙ ጥሪ አቅርቧል ሲል የዘገበው አናዶሉ ነው። የተከበራችሁ ተመልካቾቻችን ለሰዓቱ አሰባስ ን ያጠናቀርንላችሁ ዜናዎቻችን በዚያው አብቅተናል። በሌላ ሰዓት በሌላ ርዕሰ ጉዳይ ደግመን እስከምንገናኝ እንደተለመደው ቻናላችን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ የሆናችሁ እንድጠብቁን በአክብሮት ጋበዝን። መልካም ጊዜ እንዲሆን ተመኘን።